ከነዛ መሀል አንዱ አብዱ ነው። አብዱ የስፔሻሊቲ ተማሪ ሆኖ ተሆኜ የማቀው ታካሚ ነው። አንዳንድ ጊዜ ቲቪ ቶሎ ካልታከሙት ሌሎችም ፋክተሮች ይኖራሉ። ቲቪ ካልታከሙት አንተ ቲቪውን ወስደ ብትታከም እንኳን ቫይረሱ ሊሞት ይችላል፣ ሊጠፋ ይችላል። ሳምባህ ላይ የፈጠረ ጠባሳ ግን አይስተካከልም። ብቸኛ ሕክምናው ሳምባ መቀየር ነው። በኛ ገር ሴቶ ባታስበው ስለዚህ ምንድን ነው ህክምናው? የሚሆነ ኦክሲጅን አተነፋፈስን ሰፖርት የሚያደርግ ኦክሲጅን፣ ሁልጊዜ አፍንጫ ላይ ሆም ኦክሲጅን ብለው ጀስት ቤትም፣ የትም የትም ስትሄድ ኦክሲጅን ላይ መቀመጥ ነው። አብዱ እንደዛ አይነት ችግር የነበረበት ነው። ፖስት ቲቪ ፋይብሮስ ይባላል። ከቲቪ ህመም በኋላ የነበረ ፋይብሮስ ተሆነ ማለት ጠባሳ ሆነ እንደማለት ሳምባ ማለት ነው። ስለዚህ አተነፋፈሱ ልክ አይደለም ማለት ሰፖርት መደረግ አለበት በኦክሲጅን። እስከ መቼ ነው ሰፖርት የሚደረገው? በቃ እስከ ሁሌ ለምን ያህል ጊዜ ከኦክሲጅን ባዶ መሆን ይችላል? መቼም አይችልም። እንደዚህ አይነት ሰው ነበር እና ተማሪ ሆኜ እኔ ኦልሬዲ እዛ ስገባ አንድ ዓመት ምናምን እንዲጠጋው አካባቢ ነበረ። በሰዓቱ ራሱ ክፍሉ አንድ ያብዱ ክፍል የምትባላለች ጅማ ዩኒቨርሲቲ ሁለት በሶስት ምናምን አይነት ትንሽ ክፍል ናት። እዛ ክፍል ውስጥ አንድ ዓመት ሊሆነው ነው አብዱ። በቀን ውስጥ ምን ይሰራል ብትል ይሰግዳል። በጣም ሃይማኖተኛ ነው። ኦክስጂኑን አድርጎ ኦክስጂኑን አድርጎ ሽንት ቤት ይሄዳል፣ ሬድዮ ያዳምጣል፣ ቁርአን ይቀራል። ይሄ ነው በቃ ያደርግ ራስህን ብታስበው ይሄ ኑሮው ሲሆን ማለት ነው። ስለዚህ ሁሉ ጊዜ እየሄድኩኝ እኮ አብዱ፣ እንደት ነህ እለዋለሁ። እዛ ተረኛ ብሆንም ባልሆንም እዛ ዋርድ ማለት ነው። አብዱ እንደነ እለዋለሁ። አልሐምዱሊላህ አሁንማ እየዳንኩ ነው፣ እየተሻለኝ ነው። ነገ እንደውም ውጣ ሳትሉኝ አትቀሩም። አብዱ ይሄንን ነው የሚመልስልህ። ተነግሮታል እኮ ቢያንስ ከዛ ሆስፒታል ለመውጣት ሆም ኦክሲጅን የሚባል አለ። አይ ቲንክ በወቅቱ ዋጋ ሀያ ሺህ ብር ምናምን ይመስለኛል። ሀያ ሺህ ብር የለውም። ሆም ኦክሲጅን ወደ ቤቱ ቢያንስ ቤቱ እንኳን ገብቶ እንዳይተኛ ወይም ቤቱ በር ላይ ምናምን አለ አይደለም፣ ንዳር ውስጥ እንዳይሆን። ሀያ ሺህ ብር ሆም ኦክሲጅን ወይም የቤት ውስጥ ኦክሲጅን መግዛት ስላልቻለ ነው አመት ሙሉ እዛ ሆስፒታል ውስጥ የተቀመጠ ግን እንዴት ነህ ብለ ስትልም አሁን ማለት ተሻለ ነው። ነገ ውጣ ትሉኛ አትቀሩ፣ ነገም እሄዳለሁኝ። ነገ እሱም እሱ ነው ተመሳሳይ ነው መልሱ። እንት ይችላል ልቤን ይደክመኛል። ለምንድን ነው የማይማረረው? አይ የኔ ነገርማ ተስፋ አለው ብለሽ ነው። አይ ተስፋ የለህም አሉኝ እኮ። ለምን አይልም? እንዴት ነው ዝም ብሎ ሁሌም በቃ ነገማ ውጣ ትሉኝ አላቸው የሚለው። ምክንያቱም እኔም እሱም እናውቃለን፣ እኔም እንደ ሐኪም እሱም እንደ ታካሚ እናውቃለን። ያለው ነው ለምን ይታል በጣም አንዳንድ ጊዜ እንደውም ለምን አትወጣም ምናምን ማለት ፈልጋለሁ፣ ሂጂ እንደ ሀኪም ሳይሆን ይሄ በተለይ ስነ ጽሁፍ ፓርቱ እንትን ሲለ አቡ ለምን አትወጣም ምናምን ማለት እፈልጋለሁ። አንድ ቀን ሂጂ አብዱ ለምን አትወጣም ማለት እና ወይ ሞታለሁ አለኝ። አብዱ አሁንም እየኖረ ነው ማለት ነው። እንደዛ ነው የሚያስበው። እኔ ደግሞ የማስበው እንደዚህ አይነት ሀሳቤ ነው። መኖር ምንድነው ብየጠየቅ እና ታዲያ መኖር በጣም መኖር ነው አላህን እያመሰገኑ ነው እያመሰገኑ መኖር ብቻ መኖር ነው ማለት ነው፣ በአብዱ ዴፊኒሽን እና ከአቅሜ በላይ ይሆንብኛል። እና በሆነ ወቅት ጋር የማቀው ፓይለት ሰው በሶሻል ሚዲያ እና እሱ ሲያወራልኝ ለምሳሌ እንትን ሄደን እንደዚህ ተፈጥሮ እንደዚህ ምናምን ምናምን እያለ አይታህል ከጅማ ዩኒቨርሲቲ ግቢ ወጥተን ከጅማ ከተማ ወጥቶ፣ ከኢትዮጵያ ወጥቶ ዓለምን የሚዞር አንድ ፓይለት እና አብዱ አንድ ክፍል እስረኛ የተቀመጠ የበሽታ እስረኛ አብዱ አብዱ ዋስ የለውም፣ ሀያ ሺ ብር ቢኖረው ቤቱ የሚያስገባ ይሄንን። ከእሱ ጋር ሳወራ በጣም እንትን ያደርገኛል እና ነገርኩት ለዚህ ለፓይለት። እና ምን ሆነ መጨረሻ ላይ ያለ ምንም አልሆንም፣ በቃ ዓለም ሊቪንግ እንዳልሽው ምናምን አይነት በቃ ህይወትን ተቀየምኩ። ህይወትን ብቻ ሳይሆን ፈጣሪ ምን ማለት ነው ምንድነው አሁን ሊያስተምረን ይፋል አይደል አንተ በሰው በእኛ ሌቭል ኮንፍሊክት በጣም ተጨነቅ እና ህይወት እያመለጠችው ይመስለኛል እንደው ሄዶ ሰርግ ምናምን ነገር አለ ለቅሶ መድረስ አያምረኝ ይህ ነው እንትን ጋር ጠብቀኝ መጣው ምናምን ብሎ መቀጣጠር አያምርም መደባደብ አያምርም ፎርዛት ማለት ዶመን ገርስታል ፋሽን እንደናናቸው ት ሚያመጣ ያን እንዴት አን ብዬ አስባለሁ። እኛ አብዱን እያየሁን መጽሐፍ ልስጥ አልኩት። አሁን ህይወት እያመለጠው አይደለም ይመስለኛል። ስለዚህ ህይወችን በዚህ በኩል ብይዛት መጽሐፍ አይ ቲንክ የዳንኤል ክብረት የአዲስ አበባ ውሾች የሚል የአዳም ረታን ግራጫ ቃጭሎች በእውቀቱ ስዩምን የጌትነት እኒየው መጽሐፍቶች ግጥም መጽሐፍ። አሁን ምን እንደሚፈልግ አላውቅም። ብቻ ማታ ገባሁና ሰብስቤ ለምናምን ነገር ወሰድኩለት እና በመንግስቱ እየሄድኩ አብዱ ወደ ትለዋለሁ እና ወይ አልጀመርኩም ወይ አልጀመርኩም ን ሁለት ሳምንት ከቆየ በኋላ ዶክተር በቃ ሌላ ጊዜ ተሰጭኛለች ይህን ውሰጭ ዋለ ስረዳ አብዱ አማርኛ አይችልም። አብዱ ንባብ አይችልም። የኔ የእንትንነቴ ብዛት ነው እንጂ ማለት ነው ትዝ ሲለኝ ለካስም እሱ ሊያነ በሚፈልገው መንፈሳዊ መጽሐፍቱ ሙስሊም እና በዚህ ሁኔታ ላይ እኔ ክፍለ ሀገር፣ አንድ ረፍት አንድ ወር እረፍት ይኖረናል። መንዞፍ የሚባል ዳንዛ ሄጄ ስመለስ ሙስሊም ጓደኛ ያለኝና በናት እስኪ ለጊፍት የሚሆን ሁለት የሙስሊም መጽሐፍ ግዛልኛል። ማለት መጽሐፍ ገዛልኝ፣ አሻገሊ ምናምን ነገር አቀበለኝ። በን ሄድኩኝ። ማታ ነበር የገባት በጣም ትነ አብዱ ጋር ሄድኩ ን ስሄድ አብዱ ክፍል ሲሄድ የሆነ አብዱ ረዥም ምናምን አይነት ልጅ ነው። ክስት ያለ ሰው ምናምን ተከናንቦ ተኝቷል። እነዚህ አብዱ አብዱ ብላለ ሽማግሌ ናቸው። ጋቢያቸውን እንዲያውጥተው እንዲያዩ አብዱስ ምን ተከናንቦ ተኙ። ልክ እንደ እግድ የሚያይ ሰው አለ። አይ ምን ማለት እንደሆነ አብዱ እዚያ ክፍል የለማያ እና በር ጋ ቆሜ የሆነች ነርስ መጣች። ምን ነው አለችኝ። አብዱ ስላት ሁለት ሳምንት ሆነ ዋለች እና እምባዬ አስታውሳ መሬን ላይ ነው ዱብ ዱብ ያለው። እና እቤት ገብቼ ግጥም ጽፍለት ያለች ለአብዱ ግጥም አላብ ሰው ያንቀማት አብዱን ደሞ የሰማ ኮርኒስ ነው። ሰማዩ ግድግዳ አድማሱ ያች ሳጥን ቤት ናት። ዓለም ማለት ለሱ ከሞት እስከ ህይወት ምን ያህል ይርቃል? ስንት ነው መጠኑ? አንድ እርምጃ ብቻ፣ አንድ እርምጃ ብቻ። ከአፍንጫው አንስቶ እስከ ኦክስጅን ጋኑ እዛ ቤት ውስጥ ነው። ውሎ ሲወጣ ላየው ከኩዮቹ መዋል ድርሱ አይናፍቅም። አብዱ እንዴት ነህ ስለው ብዬ ጻፍኩና ከዛ ራሴ መጠየቅ ጀበ ምንድነው የፈለግኩት አሁን እኔ ማት የሆነ አሁን ለአብዱ የሆነ ነገር ልጽፍለት አይደለ የፈለኩት። አብዱ ከፈጣሪው ጋር ዲን የነበረው የሆነ ስምምነት የነበረው ሰው ነው። እኔ አሁን እየዘባረኩ ያለ ለምን ሞተ እንዴት ሞተ? ያች ክፍል ህይወት ማለት ለሱ በቃ አድማስ ማለት ግድግዳ ነው ለሱ። ሰማይ ማለት ኮርኒሽ ናት። ምን ላረግ እንዲፈልግ አብዱ እንደዛ ያረኛ አብዱ አላማረር ብዬ አስቀምጬ ህይወቴ ማይጭ እኔ እንዴት ነው ብስጡቴን ህመሜን፣ ጭንቀቴን ሳይኮ እኔ እዚጋ ችግሬን እዚጋ እግዚአብሔርን አስቀምጨ ያረ እግዚአብሔር፣ ባንተ በኩል ቀሏል ችግሬ። እንዴት ነው የሚመዝን ብየ እግዚአብሔር መከራከር ሰው ከአብዱ መማር አለብኝ አይደል? ስለዚህ እኔ ህይወት ውስጥ ህይወቴን እንደ መጽሐፍ ቅዱስ በወስዳት አንድ አዋልድ መጽሐፍ የእኔ እምነት ውስጥ ተጨመረ። መጽሐፈ አብዱ ባለ አንድ ምዕራፍ ባለ አንድ ቅዱስ ብፈንጮ እንደውም ነገ ሳልወጣ አልቀርም እላለው ለራሴ። የሆነ ነገር ሲጨንቀኝ ማለት ነው። ስለዚህ ምንድን ነው ጽፍ የፈለግኩት ምክንያቱም እግዚአብሔር ከአብዱ ጋር እንደዛ ብ ከፈጣሪው ጋር የራሱ ከአላሁ ጋር ከሰው ፈጣሪ ጋር የራሱ ስምምነት ያለው ሰው ነው። ግን እንደዛ ብዬ አልተውኩ። እንደገና ታሪኩን ጻፍኩት። ምክንያቱም ያችን ግጥም ተውኳት እንጂ ታሪኩ ብዙ የሚነገርለት ነው አብዱ እኔ ጭምር ስለተማርኩበት ማለት